ሰላም ለምንድን ነው ማረ። የኔ ችግር እኮ አይደለም እኮ ይሄ። ምንም እንትን የሚል እኮ አይደለም ያ ይመለከተኝ። ይበል እንደፈለገ። ይሄ እኮ የኔ ችግር አይደለም እኮ። ፍሬ ናት እኮ ያለችው። እሱ ወይ አልሰማም ይሆን። አልገባሽ እኔ አደለውም። ለዚህ ምንም ችግር የለው። እኔ ቢሰድበኝ ምንቢላይ ምንም ችግር የለውም እኮ እኔ እኔ እንትን አይደለም እኮ ታውቂያለሽ። ምንም እንትን ሚ ያላለችው ነገር አላት። እንደ በሽታ ይዞታል። በሽተኛ ነው፣ ቅብርቅስ ነው። ምዳት የፈለገው ነገር አይደለም ይሄ። ይውልሽ ምን አለ መሰለሽ፣ አንደኛ የፈለገውን ቢል እኔ እሱን አልቀየሙም። ለምን ብትይ ማለት እውነት ይመስሏል። እኔ ግን ሪከርዱን ሰምቼ ኖ ኖ እኔ ምንም እንትን አልለውም። ለፍሬ ስደውልላት ለምን እንዲት ያለሽ ይሄ ከባድ ነገር ነው እውነትም ቢሆን ማለት የለበሽም ስላት ማለት ነው ትናንትና ኤች አይቪ አለበት ስትል ነበር። ትናንትና የቲቪ ታማሚ ነው ስትል ነበር። ዛሬ ሌላ ነገር ምንድን ዘር አንተን አልጠየቅኩህም እኮ ሆዴ አልገባህም። እንዴት እንደዚህ ብለሽ ስለእኔ ታወሪያለሽ? እሷንታ አላወራሁም። ይኸውልህ እኔ ለእሷ ሪከርድ ይኸውልህ ልታወጣ ትችላለች። በስልክ አስቀለነገር ንገልለምን ኤች አይቪ አለበት ብለው ብዙ ነገር አወሩብኝ፣ አልቻሉም የቲቪ ታማሚ ነው ብሎ ብዙ ነገር አወሩብኝ፣ አልቻሉም። አሁን ደግሞ እንደዚህ ላሉ እንደ አንቺ እኔ በናትሽ፣ ሞዴል ሞዴል ሴቶች ናቸው በህይወት ያለፉት አይደለም። እንደዚህ አይነት እግዚአብሔር የማይወደውን ነገር፣ የድንግል ማርያም ልጅ ነኝ። አንድ እብድ እንደዚህ አወራች። ለኳሱ ትመጣለች። ምን እንደማደርጋት እኔ እግዚአብሔር ያውቀዋል። ታውጣው እንደዚህ አለበት። ለእኔ እንኳን ፎቶ ልካልኛለች ከልጁ ጋር። ልጁ ፍሬንዱ ሊሆን ይችላል። ይቼ የለቀቀች ባለጌ ነች። እሷ በሁለት ቀን ሁለት ቀን ብቻ ነው ያየሁት በአካል አይቼው አላቅም በአካል። ሁለት ቀን ብቻ ነው ያየሁት በአካል። ሁለት ቀን ብቻ ማሬ፣ ዝም በይ ማሬ፣ ዝም በይ አንቺ። ብንሆንሽ ነው እሱ ይናገር፣ እሱ ባለቤት ሆን። እሷ ማለት ነ ምታወራው። እቺ ፍሬ እኮ ማለት እኮ አስር ወንድ ይዛ እኮ በነጭው ኮኬን እኮ የምታቢያበደች ሴት እኮ ነች እንዴ። ለገንዘብ ተብላ እኮ ምንም ነገር የምታደርግ ሴት እኮ ነች። ፍሬ ማለት እኮ ፍሬ ማለት እኮ አብዳ ግን እብደቷ ልጆቿን አስቀምጧት ልጆቿን አስቀምጧት። ደግሞ የሰውን ሕይወት እንዴት ላበላሽ፣ የሰውን ሕይወት እንዴት ላብቃ? ፍሬ እኮ እንደ ፍሬ እኮ ተንኮልኛ የለም እኮ። ያበደች ይመስላችኋል? አውቃ አበድ እኮ ሆነች። የመንግስት ወረቀት ሰጣት፣ አውቃ ለማስመሰል ነው እንጂ ፍሬ በጣም የፍሬ ተንኮል፣ በሕይወት እንደ እሷ ተንኮለኛ ሰው አይቻልም። ይኸው ለዚያ እኮ ነው የማያልፍላት እኮ። ሁልጊዜ ቲክታክ ላይ ነው የምታይዋት። ዳቦ መግዣ የላትም እንዴ እንዴት አትቀናብኝ? አምሮብኝ ስጠኝ ፍሬኮሬ ምን ትለኝ ነበረ ማርዬ፣ ባጠብሰ እኔ ልጠብሰ ፈልግ ነበረ ትለኝ ነበረ። ኩ ፍሬኮ ምትመኘኝ ስሙ ስሙ ስሙ ቀድሮ ኮኑኝ የምትመኘኝ ፍሬኮ እንዴ አንቺ ምንድን ነው የምትሉት? እንዴ የማይፈልገኝ ሴት አለ እንዴ? በቀድሮ እኮ የምትመኘኝ እኮ እንዴ እኔ እኮ እዛ ካፍቴሪያ እያስተናገደች እኮ ምንም ነገር ምሰጣት ላይ ነኝ እኮ። አረ መርሻዬ እንደዚህ ስጠኝ፣ እንደዚህ አርግልኝ እንዴ እኔ እኮ ጀርመን ሀገር ላይ የታወቅኩ ወንድ ልጅ እኮ። እንዴ እኔ እኮ የምታወቅኩ እኮ በስራና በምናምን ነው እንጂ እንደዚህ አይነት ጉድ አለ እንዴ! ደግሞ እንዴ ኤች አይቪ አለበት አለች፣ አልሰማ አለች። አሁን ደግሞ እንደዚህ አይነት ታወራለች። ምን አይነት ግም ነች? እንዴ እኔ ጮኬ እንደዚህ ያናደረኝ በህይወቴ እንደዚህ አይነት እንዴ እኔ ድንግል ማርያም ልጅ ነኝ፣ ማተብ አድርጌ እንደዚህ አይነት በህይወቴ እኔ ልጅ አለኝ እኮ እኔ ቤተሰብ አለኝ እኮ አምሪ ነው ምናምን ከምትባል ልጅ ጋር እሱ አለች። እናንተ ስትደግሙት ግን እናደዳሉ። በኋላ ሁለተኛ አላወራም። በስመ አብ ወወልድ ወመንፈስ ቅዱስ ለዛ ነው የሰደብኩሽ። እንደዚህ አይነት ኃጢአት በህይወት በዘሬም የለም በዘሬም የፈለግ ሰደበኝ፣ እኔ ችግር የለውም እኔ መብት ነው። እኔ አንድ ነገር ንገርሽ። እኔ እኔ አንድ ነገር ንገርሽ። እኔ የድንግል ማርያም ልጅ ነኝ። ትክክለኛ ንጹህ የድንግል ማርያም ልጅ ነኝ። እኔ ቀበቶ ወይን አስሬ ልጅ አለኝ። አሁን ደግሞ የተከበረች ሚስት አለች። ወንድ ልጅ ነኝ እኔ። ከተፈቀደልኝ ውጭ እንደዚህ አይነት ሀሳብ ጭንቅላቴ ውስጥ ያለም ሰው አይደለሁም። እነዚህ ሰዎች ግን እኔን አታክ ለማድረግ አሁን ለማድረግ ኤች አይ ቪ ያለበት ሲሉ ነበር። ለምን ታምሜ ሆስፒታል አልገባው? ቲቪ ያለበት ሲሉ ነበር። ለምን ታምሜ ሆስፒታል አልገባው? አንቺ ይሄንን ስፊ ማስረጃ አለሽ ወይ አልኳት። ለምን እንደዚህ ትዋለሽ? ልጁ ጓደኛ ሊሆን ይችላል። ከእንደዚህ አይነት ሰው ጋር ጓደኛ ሆነ ማለት ሆነ ማለት አይደለም። ገርል ፍሬንድ አለው እከሌ የሚባል የነጭ ስም ነገር ነው። ጠቅስ አያወራችው እና እንደዚህ ለምን አልሽ ብላ ማለት ነው። ፍሬኮ ዮሊሽ ኮ ጀርመን ሀገር ላይ የህግ ወረቀት ተሰጧት እኮ ምንም ሰው አያደርገኝም ብላ እንደ ልቧ የምታወራ ሰው ኮንች አንቺ ከዚች ጋር ታወራለች እንዴ እኔ እኮ እንደዚህ ብላኛለች ብዬ ጥርሷን ባራግፍላት እኔ ነኝ እስር ቤት የምገባው ምክንያቱም እሷ ህጋዊ ወረቀት ተሰጧታል መቶ ፐርሰንት ያበደች ነች ተብሎ ስለዚህ መክሰስ ማሳወቅ ነው ያለብህ፣ እንጂ መንካት አልችልም ተብዬ ነኝ የምቀጣው። እሷ አትቀጣም። ስለዚህ እሷ የፈለገችው መናገር ትችላለች። እኔ እንድጎዳት ስለምፈልግ መናገር አትችልም። እሷንም መክሰስ ይችላለሁ። እኔን ግን ስለሚያውቁኝ የሆነ ነገር መጥቶ አታክ ያደረገኛል። ከዛ በኋላ ከመንግስትም ከምንም ከምንም ከሚዲያ ላይ እናጥፈው፣ ህይወቱ እናበላሸው፣ እናሳስረው ምናምን እንዴ መቃብሬን እየቆፈሩልኝ እንድቀበር እያሰቡ፣ እንደ እናንተ እንደ እናንተ አይገባችሁም። እንደ እንደ እስኪ አንድ አዳምጡኝ። እኔ እግዚአብሔርን አመስግኝ እግዚአብሔርን አክብር የምኖር ሰው ነኝ። እንደ ኢትዮጵያ እንደገባው ታምሜ አይደለም እግዚአብሔርን ለማመስገን እግዚአብሔር ድንግል ማርያም ናፍቃኛለች ብዬ እንጦጦ ኪዳነ ምሕረት ሄጄ ሶስት ቀን የተጠመቁ ጃፒ የሚያውቀኝ ሰው ነኝ። እኔና ጃፒ እኮ ጓደኝነታችን አስር አመት ነው። ጠንቅቆ ያውቀኛል እንዴ እሷ የእሷ ባሏ እኮ እራሱ ጓደኛዬ ነው። ጠንቅቆ ያቀኛል እንዴ! እሷ አለ ቻረ እንዴ! ከማንም ጋር ተጋድማ ከማንም ጋር የምትጋደም ከጓደኛችን ጋር የእሷን ታሪክ እንናገር እንዴ! እንዴ ባሏ የድሮ ባሏ እኮ ሂጂ እና ሰርተሽ ነይ እኮ ሸርሙጣሽ ነይ ብር ካልሰጣት እኮ የሚያባራት ሰው እኮች። ሾራፒ ገብታ ነበር እንዴ! አዳ አሯን አሯን ቤቷ ላይ እየጻፈች አሯን እየበላችን ቪዲዮ እራሱ አይቻለሁ። አትበባይስ በቪዲዮ አይቻለው እጅግ አየው ማነችቺ? ቱና ቪዲዮ ቀርጻት አሯን እየበላች የኢሉሚናቴ ስዕል፣ ኢሉሚናቴ ራሱ ጆይን አርጋ ነበር። የኢሉሚናቴ ስዕል እየጻፈች በስኪብርቶ በአሯ እየለቀለቀች መጥተው ያጸዱላት እነሱ ናቸው። ኢቨን እንኳን አድ ስሙ መጥራት አልፈልግም። የአሁኑ ጓደኛ ገና በር ላይ ሲገባ በጠርባ የሆነ ነገር አንስቶ አፈረጠው ነው የሚሉት። ያው በሽቴቲ ካላት ማለት ነው። እብድ ለመሆኗ መቶ ፐርሰንት ተሰጥቷታል። ካርዱን እንዴ አላት እኔ መልቻ አልነበረ እንደ ይህን እኮ የሚያወራው እኮ እውነቱን እኮ ነው። ባይዘዊ እኔ እንጃ፣ ያው እሷን ያስታመመው ቤቲና ቱና ሲናገሩ ሲነግሩኝ በጠረባ አንሳፍፎት ገና በሩን ከፍቶ እሱ ላይ ገባ። በጠረባ አንሳፍፎ የሆነ ነገር እቃ ሲጥር ነው። እቃውን ጥሎ እኮ ነው የምታምንበት ነገር ሲጥር በጠረባ አወረደው። እየካደመች ነበረና ወሬ ህል ካድማ ማለት ነው። መንገድ ላይ አስወጥቶ አሳበዳት መንፈሱ እንትን ነው አድርጊ ተብላ ነው። አዴ ናት ያለቻት የሚሚኛ አሜሪካ ያለቿ ማለት ነው ወርቄ። እኔ እያልኩት ያለሁት አንድ ያበደ ሰው እንደዚህ ብሏል ብለሽ ደግመሽ አታውሪብኝ እባክሽ። የተከበርኩ ሰው ነኝ። ንግስት ነው ተከበረ። በጣም ችግር የለበትም ያለኝ አዳምጭኛ በጣም ቆንጆዬ ልጅ አለኝ። አሁን ከማርዬ ጋር ደግሞ ቀለበት አድርገን ልንወልድ እያሰብን ነው። ህይወታችን ውስጥ እንደዚ አይነት የቆሸሸ ቆሻሻ የሴጣን ወሬ እያወራችሁ ሰው አለ ብላችሁ አትድገሙ። የሚወራ ከጠፋ ዝጉና ቤታችሁን ቡና አፍሉ ወይ ሌላ ነገር ስሩ። እንደ ከዴ እንደዚህ ያለች ብለሽ የምታወሪ አንቺ ምንድን ነው አይደል? ይሄ ነገር እንዴት እንደዚህ ያለሽ፣ በቃ ተጣላሽ አር ተሰዳደብሽ፣ አይበቃም እንዴ ምናምን አልኳት። ከዛ ላይ ላይ ነው የዘጋችብኝ ለዛ ነው ይሄንንም ያነሳሁት እንጂ ማለት ነው። እኔ ምንም ቢል እኔና ጃፒል እንተዋወቃለን። ምን አይነት መልስ እንደምሰጠ አውቃለሁ። በምን እኔ ጭራሽ እንደዛ ሲልም አልሰሳአዳ አዳምጪ፣ ገባሽ? እኔ ወንድ ልጅ ነኝ። እኔ የምልሽ ግን ወርቄ፣ ስለሰደጉሽ ይቅርታ። እኔ የበዛበት ሰው ነው። ቆንጆ ነኝ። ሜትር ከሰባንያ አምስት ነኝ። ቆንጂ ዬ ሚስት አለኝ እንዴ ጽድት ያለ ፊቴ አንዴ ፊቴ ይታጠብልኛል አንዴ በቃ ፎይለ ኑሮ እኖራለው አንዴ ፍራንክፈርት አንዴ ሚስቴ ሚስቴ ጋ ጽድት ብዬ ስራ እየሰራው እንዴ የራሴ ገቢ ያለኝ የለመንኳችሁ ነገር የለምንም ምንድን ነው አይን የበዛብኝ ምን አርጊያችሁ ነው ቆይ እስኪ ለጠቅላላ አለም ላለሁ ህዝብ ነው ጠቅላላ አለም ላይ ላላቸው አለም ላይ ላላችሁ ምንድን ነው በቃ እንደ ከቦስ ጭንቅላት ላይ ውረዱና እስኪ ደግሞ ሌላ አንድ እስኪ እንፈልጋችሁ እሱን ርገጡት። እንደ አመት ሙሉ አይከብድም። ፍትህ ለቦስ እያ ፍትህ ለቦስ በቃ ጋይስ፣ እኔ የእሷን ከፈለጉ የማዳም እንዲአክቲቭ አድርገው አካውንቷን ማዘጋት ይችላሉ። እንደዚህ ክፋት ካሰብኩ ማለት ከዚህ ከካም ጋር እንደ ፍትህ ለቦስ ምን አርኳችሁ? አንድ ቀን ተናግሬ አላውቅም። ጭራሽ ደግሞ እንደዚህ ነው አላችሁ። ነገስ ምን ልትሉኝ ነው? ስለ ነገ ጨነቀኝ እኮ። ነገ ምን ልባል ነው እኮ ነው። ከዚህ በላይ ምን ትባላለህ? ከዚህ በላይ ማ